ሰላም፣ ሰላም ጤና ይስጥልኝ። ውድ ኪዶ አበሻዊት ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሏችሁ ከሆኑ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። እንዲሁም ደግሞ ቻናሌ ያው በተለያዩ ምክንያቶች ወደኋላ እየሄደ ነው፣ ያው ለሰዎች እየደረሰ ስላልሆነ እናንተ ላይክ ብታደርጉልኝ ደግሞ ሁሉም ጋር ይደርሳል ማለት ነው። ስለዚህ ላይክ የምትለዋን ምልክት ከቪዲዮን ከመጀመራች በፊት እንድትጫኑ ነው አስታውሳችኋለሁ። እንግዲህ የዛሬው ቪዲዮ ይዣላችሁ የመጣሁት እነዚህ የምታዩቸው ቆንጆ ባልና ሚስቶች የአንድ ልጅ እናትና አባት ናቸው። በነገራችን ላይ ልዩና ቅዱስ ይባላሉ። በተለይ በተለይ ሚስትየው እጅግ በጣም የምትገርም ባለሙያ ሴት ናት። እነሱን አይቶ ትዳር የማያምረው፣ እነሱን አይቶ ሚስት መሆን የማያምረው፣ እሷን አይቶ ደግሞ ባል አባወራ መሆን የማያምረው ወንድ ያለ አይመስለኝም። ምክንያቱ ደግሞ በጣም ባለሙያ ናት። በቃ ሁሌ ስሰራ ነው የምታየዋት። ምግብ እንዴት እንደምሰራ ሙያ ነው እንጃ። ሼፍ ናት እንጂ እኔ ኖርማልማ የቤት ምቤት አትመስለኝ። በእውነት በጣም የምሰራቸው ምግቦች አሰራሯ አያያዟ፣ በነገራችን ላይ ባለሙያ አያያዟ ያስታውቃል ይባላል። በጣም ባለሙያ ሴት ናት፣ አያያዟ ያስታውቃል። እና ፍቅራቸው ደግሞ የተለየ ፍቅር ነው ያላቸው በጣም የተለየ መከባበር። እርስ በርሳቸው በጣም ነው የሚጓደዱት፣ ይከባበራሉ። ህይወታቸውን ሲጀምሩም ከዜሮ አብረው እንደተነሱ የተለያዩ ኢንተርቪው ላይ ተናግረዋል። እና እነዚህ ሁለት ጥንዶች ልዩና ቅዱስ በቅርቡ ጋብቻቸውን መስረተው እንዲሁም ደግሞ የአንድ ልጅ እናትና አባት ሆነዋል። እንግዲህ ሁን ያው ዛሬ ትላንት በየተለያየ ሶሻል ሚዲያ ስለነሱ ነው የሚወራው። ተለያዩ ተለያዩ ተለያዩ እየተባለ በጣም ይወራል። እነሱ ግን ከእነሱ አንደበት ተለያየን ተፋታን የሚል አንዳችም መረጃም ሆነ ፍንጭ አልሰጡም። እንደዚህ እየተወራ ያለበት ምክንያት ምንድን ነው? አንድ ላይ ቪዲዮና ፎቶ የሁለቱ ፎቶ አንድ ላይ እና ወይም ደግሞ ቪዲዮዋቸው አንድ ላይ ስላልታየ ነው። ለምሳሌ ኢንስታግራሟ ላይ ሊያ ልዩ ምንም አይነት የእሱኑ ቪዲዮዎችም ሆነ ፎቶዎችን አላጠፋችም። አብዛኛው አርቲስቶች ወይም ደግሞ ታዋቂ ሰዎች ከጓደኞቻቸው ወይም ደግሞ ከባለቤቶቻቸው ጋር ሲጣሉ የነበሯቸውን ሚሞሪዎች በሙሉ ከኢንስታግራማቸው፣ ከተለያዩ ሶሻል ሚዲያዎቻቸው፣ ከቲክቶካቸው፣ ከፌስቡካቸው ፎቶዎችን በሙሉ ያጠፋሉ። እሷ ጋ ግን የጠፋ ምንም አይነት ፎቶም ሆነ ቪዲዮም የለም። ምንም አይነት የሰጠችው ፍንጭም የለም። ተለያይተናል የሚል ነገር የለም። እንደ ድሮዋና ትሰራለች። በቃ የሚያማምሩ ምግቦች ላይ ዓይን የሚማርኩ ምግቦች። እኔ በተፈጥሮ የምንወዳለው መሰላችሁ ባለሙያ መሆኗን በምናቦሽ እንዳትሉኝ። የሰው ልጅ አያያዙ ንጽሕናው ካስደሰተኝ ማለት ነው። ምግቡ ባይጣፍጥ እንኳን ይጣፍጠኛል። በቃ ንጹሕ ሁኖ ጽድት ብሎ ሰው ምግብ ሲሰራ ሳይ አያያዙ ደግሞ ጽድት ብሎ ራሱን ራሱ፣ በነገራችን ላይ አይ ምግብ ልሰራ ደን እንዴ ተብሎ የቆሸሸ ልብስ ተለብሶ ምግብ ሲሰራ በጣም ቋቅ ነው የሚለውን፣ ያልወድም እና በቃ ጽድት ብላ ነው ምግብ የምሰራው፣ አያያዟ ራሷን ጥብቅ አድርጋ ነው የምሰራው። እና እንደ ድሯ ናት። አሁንም እንደዛው ጽድት ብላ ምግቧ ትሰራለች። የተለያዩ ነገሮቿን ስታደርግ ቪዲዮ ትለቃለች። ከየት መጥቶ እንዴት ይሄን መረጃ እንደዚህ አይነት ነገር ሊወጣ እንደቻለ አልገባኝም። ተለያዩ ተፋቱ፣ ተለያዩ ተፋቱ እንዳለ ይሄን የሚወራው ቲክቶክ ላይ ምናምን የድሮ አሁን ለሰዎች ከመንገር ይልቅ ለእግዚአብሔር መንገድ ችግር ምናምን የሚለው ቪዲዮ የቆየ ቪዲዮ ነው። አዲስ የተለቀቀ አይደለም። ከየት እንዳመጡት አላውቅም። ለምን እንደሆነ አላውቅም። ሰዎችን ማፋታት በጣም ነው የሚያስደስተን። ለምንድን ነው ግን? ማለት በተለይ ሶሻል ሚዲያ ላይ ያለን ሰዎች ተፋቱ የሚለው ነገር በጣም ያስደስተናል ብን እኔ በጣም እየታዘብኩ ነው። አጋቢ ምነን አፋች ምነን አጋቢ አፋች ኮሚቴ ሆነን አርፈናል። የሶሻል ሚዲያ ሰዎች በተለይ ማለት ነው። የሆነ ሰው አብሮ ስናይ የሆነ ትንሽ ማች የሚያደርግ ባህሪ ወይም ሙዱ ከተገጣጠመ ተጋቡ ተጋቡ ተጋቡላለን። ሳይፈልጉ ራሱ ወደ ፍቅር እንዲገቡ እናደርጋቸዋለን። አብዛኛውን የኮሜንታተሮችም ሆነ የሶሻል ሚዲያ ሰዎች ባህሪያችን ማለት ነው ተጋቡ በየኮሜንቱ እየገባን ተጋቡ ታምራላችሁ፣ በቃ አንድ ላይ ትሄዳላችሁ ተጋቡ እንላለን። የሆኑ በቃ ትንሽ እንኳን ጓደኝነታቸው ጠበቅ ያለ ጓደኝነት ኑሮ ሙዳቸው የሚገጥም ሰዎችን ስናይ ማለት ነው። ልክ ደግሞ የሆነ ትንሽዬ ደግሞ በቃ ወይ ተለያይተው ቪዲዮ ከሰሩ ወይ ተለያይተው አሁን ለምሳሌ የልዩ ቪዲዮ ላይ መዝሙር ትለቃለች። ያው አሁን በቅርብ የጀመረችው ነገር በመዝሙር ነው ቪዲዮዎቿን የምታቀናብረው ስለዚህ በመዝሙር ቪዲዮ እያቀናበረች ስለሆነ ተለያይታለች። አሁን ይሄ ያስኬዳል? ኧረ ያስኬድም፣ ተው። ከእሱ ጋር ቪዲዮ እየሰራች ስላልሆነ ተለያይታለች። የሰው ልጅ ኮ ብዙ ነገር አለ። ከሀገር ሊወጣ ይችላል፣ ሕክምና ላይ ሊሆን ይችላል፣ ከሶሻል ሚዲያ ለጊዜው መራቅ ፈልጎ ሊሆን ይችላል። ቤተ ክርስቲያንም ደግሞ አሁን ያው የጸሎትና የባያድለን እንደው እግዚአብሔር ለዚህ ክብር ባያበቃ ነው እንጂ አሁን ሁሉም ሰው ከሶሻል ሚዲያ ራቅ ብሎ ጸሎት ንስሐ ማድረግ ያለበት ወቅት ነው አይደል? አሁን የጾም ሰዓት ነው። ስለዚህ እሱም ጾም ላይ ሊሆን ይችላል፣ ገዳም ሊሆን ይችላል። ከእሷ ጋር ቪዲዮ አልሰራም ከቪዲዮ ራቀ በሚል ሰበብ ብቻ ተለያይተዋል፣ ተፋተዋል፣ ተለያይተዋል፣ ተፋተዋል። ግን እኔ አንድ ነገር ምን ታዘብሽ ብትሉኝ፣ በጣም የሰዋይን በቃ ህይወታችሁን በሙሉ ግልጥ አርጋችሁ ለሰዋ ታሳዩ በሆነ በጣም ከባድ ነው። ሁሉም ሰው ደስታችሁን ሁሉም ሰው ሳቃችሁን አይፈልግም፣ በቃ ለቅሷችሁን። ሁሌ የምትስቁ ከሆነ ሶሻል ሚዲያ ላይ ሁሌ ደስተኛ ሆናችሁ የምትታዩ ከሆነ የሆነ ቀን ደግሞ አልቅሳችሁ ማየት የሚጓጓ በቃ ብዙ ህዝብ አለ። ስታለቅሱ ማየት አለቃቅሳችሁን ማየት ሀዘናችሁን ማየት የሆነ ኩርምት ብላችሁ ማየት የሚፈልግ ሰው አለ። ሶሻል ሚዲያ ላይ አሁን የእነሱን ሶሻል ሚዲያ ላይ በሙሉ ደስታቸውን ነው የምናየው እንጂ ብዙ ጊዜ ሐዘናቸውን አናይም። የዩቱብ ሰዎች አይደሉም። ዩቱብ ቻናል አላቸው ግን እንደ ቲክቶክ እና ኢንስታግራም ቪዲዮቻቸው ብዙም እይታ የለውም። ለዛም ሊሆን ይችላል አላቅም። ዩቱብ ላይ አይሰሩም ብዙም፣ አይደሉም ኢንስታግራም ላይ እና ቲክቶክ ላይ ነው በብዛት የሚሰሩት። ታዲያ እንደዚህ ያው ኢንስታግራም ላይ እና ቲክቶክ ላይ ሲሰሩ ሁሌም ደስተኛ ሆነው በጣም የሞላላቸው በቃ ገነት በምድር ላይ ያለች ነው የሚመስለው። እነሱ ቪዲዮአቸው ላይ እንደምታዩት ማለት ነው። ሁሉ ነገራቸው የተስተካከለ ነው የሚመስለው ግን አይደለም። የሰው ልጅ ብዙ ጉድለቶች ይኖሩታል። በጓዳችን ብቻ የምንይዘው በውስጣችን ብቻ የምንይዘው ለሰዎች የማናካፍላቸው ብዙ ጉድለቶች፣ ብዙ ድካሞች፣ ብዙ እንባዎች ብዙ ሀዘኖች በየጓዳው ይኖራሉ። እነዚህ ልጆች ግን ያንን ነገር ሳይሆን የሚያሳዩት ደስታቸውን፣ ፍቅራቸውን አብዛኛውን ጊዜ የሚያሳዩት በቃ እንደዚህ አብረው ሲያሳልፉ፣ እንደሚስትነቷ በቃ በጣም ደስ የምትል ሚስትናት በነገራችን ላይ እንደሱ አይነት ቪዲዮ ላይ እንደምናየው ከሆነ ማለት ነው፣ በእናቶቻችን ጊዜ እንጂ በአሁኑ ዘመን እንደዚህ አይነት በቃ ሁሌ ሰድኩ ስትን ጎዳ ጎድጓዳ ለጓዳ በቃ ምግብ ስታበስል ምናምን ለባሏ እንክብካቤ ጥግ ድረስ ነው አሁን ላይ በብዛት የለም እንደዚህ አይነት ትዳር እውነት ለመናገር እና እንደዚህ ሁሌም ደስታቸውን የሚያስደስት ነገራቸውን ብቻ ስለምናይ ሀዘናቸውን አይተን ስለማናይ ጓጓን መሰለኝ። እኔ የታዘብኩት እንደዛ ነው። ነሆነ ሲያለቅሱ ሲያዝኑ ምናምን አሁን ከዚህ በፊት ፍቅራቸው ደስታቸው እያለ ብዙ ሰው አይመለከታቸውም፣ አያቃቸውም። የኢንስታግራም እና የቲክቶክ ቲክቶክ ሰው ብቻ ነው። አሁን ትናንትና ከትናንት ወዲያ ጀምሮ ተፋቱ ከተባለ በኋላ ግን ልዩና ቅዱስን የማያውቅ ሰው የለም። ለምን መሰላችሁ? የእኛ ሰው በቃ ሀዘናችንን ይወዳል፣ ለቅሷችንን ይወዳል። በቃ የሆነ ስንኮራመት ነጠላ ለብሰን በቃ ስናለቅስ እንደ ሻሽ አስረን እንደዚህ የሆነ ጥውልቅልቅ ስንል ማየት ይፈልጋል። አሁን እኔ የተረዳሁት ነገር ለእነዚህ ልጆች እንደዛ የሚፈልግ ሰው አለ፣ ሀዘናቸውን ማየት የሚፈልግ ሰው አለ እንጂ ምንም እነሱ ተፋታን የሚል ተለያየን የሚል ምንም አይነት ፍንጭ ሳይኖር እነሱ ተለያይቶ ቪዲዮ ስለሰሩ ብቻ ተለያይቶም አለም እሱ እየሰራ ጭራሽም ማለት ነው እሷ ናት ቪዲዮ እየሰራች ያለችው ከእሷ ጋር ቪዲዮ ላይ እንደ ድሮ ስላላየ ነው ብቻ ተፋቱ ብለን እንደዚህ አይነት ይሄ ምንም አይነት ምንጭና መረጃ የሌለው ወሬ ማውራት በዚህ ደረጃ እንጃ። እኔ ለምን የሚለው ጥያቄ እንግዲህ ወሬውን ያወሩ ሰዎች ጋር ብቻ ነው መልሱ ሊኖር ይችላል ብዬ የማስበው። እናንተ ሁለት ቆንጆ ጥንዶች ግን በፍጹም ይሄንን የጠላት ወሬ ቤታችሁ እንዳይገባ በደንብ አርጋችሁ ጸልዩ። አንዳንዴ በጣም የተወራ ነገር እውነት ለመናገር እንትን ይላል ይመጣል፣ እና ጸልዩ። እዛው እዛው ለራሳችሁ ያርግላችሁ ብላችሁ ጸልዩ። ፍቅራችሁን ያለም ልመው። አረ ከዚህ በላይም እንደው ምር ድምቅ ፍክት በሉ። እውነት እንደው የጠላት ወሬ ይሁን፣ እናንተ ተፋታችሁ ማለት ያው ለወደፊት ምንም አይነት ወጣት አይጋባም ማለት ነው። የእናንተን ፍቅር አይቶ ማግባት የማያምረው የእናንተን ፍቅር አይቶ ባል መሆን የማያምረው የእናንተን ፍቅር አይቶ ሚስት መሆን የማያምረው ሰው ያለ አይመስለኝም። በጣም ፐርፌክት የሆነ ትዳር ነው የምታሳዩን። ስለዚህ ይሄንን ትዳር ደግሞ ተለያዩ የሚል ነገር ደግሞ ብንሰማ ማለት ነው የእውነት ማለት መስማቱማ እየሰማን ነው ግን አዎ ተለያይተናል የሚል ከእናንተ ብንሰማ አዎ ተለያይተዋል የሚል ደግሞ ሌላ እውነተኛ ትክክለኛ መረጃ ብንሰማ አብዛኛው ወጣት አይ ትዳር ለምን ልዩ እና ቅዱስ ራሱ እንደዚህ የሆኗል ነበር። እንደ ትዳር ለምኔ የሚል ይመጣል ማለት ነው። አብዛኛው ሴቶች ደግሞ ማለት ነው ልዩ እንደሚቀኑብሽ ነው ያየ ምክንያቱም ለምን መሰለሽ፣ አንቺ ባልሽን እንደዚህ ስትንከባከቢ በቃ ጎበዙንሽ እንደዚህ ለባልሽ ሽር ብትን ስትይ ማለት ነው ወንዶች ምን አባሽ አታያትም እንዴ ልዩ ው ሚስት ማለት እንደሷናት የሚሉ ወንዶች እንዳሉ መረጃ ደርሶናል። ስለዚህ ያው አንዳንዱ በቅናትም ሊሆን ይችላል። ለማንኛውም እግዚአብሔር እንግዲህ ትዳራችሁን የሚወራውን ነገር የውሸት ያድርግላችሁ፣ ብን ያድርግላችሁ። ከእናንተና ልጃችሁን አብራችሁ የምታሳድጉ ባልና ሚስት ያድርጋችሁ። ለዛሬ እንግዲህ ይዤላቸው የመጣሁት ቪዲዮ ይሄ ነው። የእኔ ጥያቄ ስለሆነ ነው፣ ሰው ምን ይዞ እንደሚያወራ ግራ ነው የሚገባኝ። አንዳንዴ ለምን የሰዎች ሲፋቱ ሲለያዩ፣ ልጆች ሲበተኑ፣ ትዳር ሲበተን እንደሚያስደስተን አይገባኝም። እውነት ለመናገር ምንም ያስደስት ነገር የለውም። ምንም እና እነዚህ ጥንዶች እንግዲህ ምንም ተለያይተናል የሚል ምንም አይነት መረጃ አልሰማንም። እንግዲህ እግዚአብሔር አንድ ያድርጋቸው። እውነተኛ መረጃ ደግሞ ከነሱ አንድ በት እንሰማለን ብዬ እጠብቃለሁ። እውነት ከተለያዩ ደግሞ እናወራበታለን። ለማንኛውም ቪዲዮን ላይክ፣ ሼር ማድረግ እንዳትረሱ። ከስድብ የጸዳ ምንም አይነት ስድብ የሌለው ኮሜንት እቀበላለሁኝ። ስድብ ግን አልፈልግም። ቻው